ሰላም ስላሙ፣ ውዶችዬ! እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? አላችሁ የኔ ማሮች? እንዴት ናችሁ አላችሁ? የኔ ማሮች። ወይ ዛሬ ደግሞ ትንሽ ነገር ልሰራ አላቸው መጥቻለሁ ማለት ነው። ዱቄት ጨውና ትንሽ ስኳር ዘይት አድርጌ ነው በውሃ ላይ ወስኮት አለቅ ያነሳ ቦካ ደግሞ አላየሁም እንዳትሉ፣ በእርግጥም አላሳየኋቸውም። ይሄ ይቅርታ በሌላ ጊዜ ላቦካላችሁ እችላለሁ ማለት ነው እና አሁን እንትን ይሄ ቪዲዮ ለነኝ ለልጆች ለምንሰራ አድርጌ አለቅላቸውም ብዬሽ እኮ ነው እና እንዴት ናችሁ አላችሁ? እንደው ይገኝ ወጥ እና ከበረ ደም ከበሉልኝ። ይሄን ሰሞን ደግሞ ትናንትና ትናንት ደሞ ይችን ሶስት ቀን ጠፋ ብያለሁ በቪዲዮ እና የት ጠፋሽ ይባላል እኮ አትሉኝም እንዴ? ወይ እናንተ ልጆች እና ታዲያ ትዕግስትዬ ምነው ጠፋሽ? አይ እንኳን አየኋቸው። ብቻ እናት ማንኛውም እየወጣችሁ ዛሬችን ደግሞ ሰራ ሰራ እየረኩላችሁ አሳያችኋለሁ ማለት ነው። ቤቱ ጋር ብትሉት ይሄ ወስች ቀመት በሻጥጃ ያለሁኝ መጣው መጣው መጣሁላችሁ መጣሁላችሁ ማለት ነው።

እንዴት ናችሁ አላችሁ ወይ? ቤተሰቦች ሰማሁ። ትንሽ ጠፋ ስል ሰው ቀይ የሚጠፋሽ ቪዲዮሽንም ተውሽ ቀጥሉም እንዴ። እና በተረፈ እንዴት ናችሁ? ውሏች ቆይታ ምሽት እንዲነ ትንሽ ስለሆነች ያሁና ነኛን እንደዚህ እንደዚህ ዳመጥ ዳመጥ አድርጊያቸዋለሁ ማለት ነው። እን ሳቦካ አላሳያችሁም አይደል በሁለተኛው እያቦካው አሳያችኋለሁ እንግዲህ ንን ምንም ማድረጋችሁ ሳቦካ አላሳያቸውም ያው ምንም አልጨመርኩም ካሜራ ጨው ምን ያቦካ

ይደረበ ዱልኝ ላይክ ሰብስክራይብ ሼር እያደረጋችሁ ስለምታበረታቱ በጣም አመሰግናለሁ። አክብሩልኝ ጅዬ

ዳቦ ጋር ግሬ ዳቦ ጋር ግሬ በጣም የሚያምር ዳቦ ነው።